በቲክቶክ ስሟ ናዮ የምትባል ትክክለኛ ስሟ ደግሞ ይዲድያ የተባለች ከጆን ዳንኤል የተባለ ቲክቶከር ጋር ከዚህ በፊት ወይም ከዮሐንስ ጋር አብሮ አንድ ላይ መታሰራቸው የምታወስ ነው። ከአውሮፕላን አንወርድም በማለት ጆን ዳንኤል ወይም ዮሐንስ በሶሻል ሚዲያ ቀጥታ ስርጭት ላይ አድርጎ ወይም በቲክቶክ አካውንቱ ከአውሮፕላን አልወርድም በማለት ግብግብ በመፍጠሩ ከዛም የተነሳ አብዛኞቹ ተጠርጣሪዎች እንዳለ በቁጥጥር ስር መዋላቸው የምታወስ ነው። እነ ኤልያስ ድርባን ጨምሮ በርካቶቹ በቁጥጥር ስር ውሎ ወደ ቃሊቲ መወሰዳቸው የምታወስ ሆኖ ሳለ በቅርቡ ያሬድ ነጉ ኮንሰርት ለማድረግ ወደዛ ባቀናበት ሰዓት ላይ ቲክቶከሯ ነፍሰ ጡር ሆና ማስክ ለብሳ እንደታየች ጭምርም ቢጫ የለበሱት ፍርድ ገና የምጠባበቁት ታራሚዎች እንደሆኑ ጭምር እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። ከዚህ በፊት ነፍሰ ጡር መሆኗ መዘገቡ የምታውስ ነው። አሁን ደግሞም የወጡት በኮንሰርቱ በምስሉ ላይ ማስክ ወይም ጭንብል አድርጋ መታየቷን የወጡት መረጃዎች ያሳያሉ። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ከሚኪታቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።